በጣም ያሳዝናል። እንግዲህ ያው ዳይመንድ እንዳያችሁት በገንዘብ ገዝታው እንግዲህ ፍቅር ውሸቱን ሐብሉን የወሰደችው አደይነች በሚል መስክር ሲባል ነበረ እንግዲህ የነበረው። አሁንም እንግዲህ እሱ ለገንዘብ በጊዜው ገንዘብ እጄ ጋ ስለሰጠ ስለሌለኝ ምንም የክርስትና አባቴ ልጅ ብትሆንም አሁን ገንዘብ ነው የሚበልጥብኝ በሚል እንግዲህ ከተሰበሰቡበት መካከል ላይ ተጠርቶ እያለ ነበር ያለቀው እና እንግዲህ ተናገር ሲባል አዎ፣ ይቅርታ አድርጉልኝ ይሄንን ሀብል የወሰደችው አደይ ነች ብሎ ነበር የተናገረው እና ሁላቸውም በድንጋጤ እርስ በርሳቸው ነው የተያዩት። አደይም ከተቀመጠችበት ብድግ ብላ ሩጣ ደመቀ ብላ ነበር አንገቱን ያነቀችው። እውነቱን ተናገር እንዴት እንዲትለኛለን ስለው ምንም ላደርግ አልችልም እባክሽ ስለዚህ እውነቱን ነው ዝምድና ሌላ ነው እውነቱን ነው የምናገረው፣ እውነቱ ይሄን ነው ሲል ባርኮር አምኖ፣ እንግዲህ ይሄ እኮ ባለፈው ታግታ ሳለ ቤተሰብሽ ሆኖ ከትግታ ያስመለጠ ሰው ነው። ዛሬ ደግሞ እውነታውን ልናገር የመጣው ለአንቺ ባታደርጊው ንግሮ አይመሰክርብሽም ነበር ሲል ነበር ያላት። ኤላም እውነቱን ተናግረሃል፣ ይሄ ነው እውነቱ ብሎ እኔ ያላምንም ብሎ ነበር ጣል አድርጓቸው ሄደው። ኤላ ተረጋጋ ብትለውም ለምለም ሊረጋጋችን ፍቅርም፣ አላልኳችሁም እናንተ እኮ አይናችሁን ግለጡ ብላችሁ ድሮም አልገለጣችሁም የሚል ነበር ያለው። ሰላም! ውድ የቻናሌ የተከታታዮች፣ እንደምናላችሁ ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይ እያደረጋችሁ እስከ ዛሬም ደግሞ ሰብስክራይ ና ላይክ፣ ሸር የምታደረጉኝ ከልብ ነው አመሰግናችሁ። እንግዲህ ቀጣይ አዴ ይዘንላችሁ መተናል። አዴ በጣም አሳዛኝ የህይወት ታሪክ ያላት የቤት ሰራተኛ ስትሆን በዚህ ቤት ውስጥ እንግዲህ እናቷ እናቲቱ ለእነዚህ ልጆች ሰራተኝነት ጥላት ከሄደ ወዲህ፣ በፍቅር እንግዲህ ስለማትፈልጋት ስለማትወዳት እንዲሁም ደግሞ ባርኮርና ዴቭ ሁለቱም አፍቃሪንን ስለሚሉባት ወንድሞቿን፣ አንዱም ወንድሟ አንዱም ራሷ ልታፈቅረው ዴቭንም ራሷ እንዲያፈቅራት የምትፈልገው ላይ ስለሆነ ቦታ እንድትለቅለት ስትል ስቃዋን አብዝታባት ነበር። ከዚህ በፊት እንዳያችሁ ዘይትም ስትቀቅላት ውሃም ስትደፋባት ነበረ። ዛሬ ደግሞ ገንዘቧን ያንድ ወርደ መዟን ተቀብላ ለእሷ ሳት ሰጣት። እንግዲህ በዛ የወርደ መዟ ይሄንን ዳይመንድን ገዝታ አምጥተዋለች ማለት ነው። ዳይመንድም ለገንዘብ ብሎ እንግዲህ ዋሽቶ አደይነች የወሰደችው ብሎ ሲዋሽባት፣ ልብስሽን ጠቅለሽ ውጪ ነው ያሏት ሁሉም አላማ። ዴቭ ግን እኔ አስር ጣቴ ፈርምልሻለሁ አምንሻለሁ ብሎ ነበር። ሆኖም ግን ቆይቶ ዋሸችኝ ነበር ያለው እና ከዛ ግብታ ልብሷን ጠቅላ ስት ውጪ፣ ቶሎ ብለሽ ከዚህ ቤት ውጪ፣ አይንሽ እንዳላይ ብላ ለማስወጣት በጣም ነበር የፈጠነችው። እና ተረጋጊ እኔ ቀስ ብዬ እንደገባሁ ቀስ ብዬ ነ የምወጣው ተይኝ ብትላት ልብሷን ሁሉ እየበታተነች ቶሎ እንድትወጣ ነበር ያደረገቻት ማለት ነው። ሆኖም ግን በዚህ ሰዓት ደግሞ ሊዲያ ደግሞ ገብታ አንቺ ዴቭን እንዳገናኝሽ እኔን ደግሞ እኮ ሊሊን ከ እሱ እንዲታለያይልኝ እና እኔና ኤላ እንድንገናኝ እኮ ነው ስምምነታችንን። እንዴት ስምምነታችንን ታፈርሻለሽ? የራስሽን አስተካክለሽ እኔን እንኳ እና ፍቅርም ደግሞ እንግዲህ ቃሏን አጥፋ። እኔ የማውቀው ነገር የለኝም። ለምለምናት እዛ ጋ ያለችልሽ ሄደሽ ከለምለም ጋር ታገይ። እኔ የማውቀው ጉዳይ የለኝም ስትላት፣ አሳይሻለሁ ስትል ነበረ እየንትን ያለቻት። ከዛ ዳይመንድ ደግሞ ውሸቱን ዋሽቶ ሲወጣ የዳይመንድ ጓደኛ ጣዴን እንደሚወዳት ታውቃላችሁ። ይሄን ነገር ካደረክባት እሷ ነቺ ሀንግ ያረገችው ካልክ ግን አንተንም አደርገን አታቅም ብሎ ስለነበር ሄዶ አንገቱን አነቀና ሲወዘውዘው፣ ተረዳኝ ምን እንዳረኩኝ እንዳሰብኩኝ ልንገርህ። አሎ ማለት ነው። ምን ለማለት አስበ ነው ስለው፣ እዛ ቤት እኮ አዴ ከስራ ካልተሰናበተች አንተ ልታገኛት አትችልም። እዛ ስራ ቦታ ሲያሰናብቷት ግን አንተን ግዴታ ትወድሃለች። እኔ ምን ላደርጋት ነው? እኔ ስራ የለኝ እሷ ስራ የላት እንዴት ብለን ልንኖር ሲለው፣ ሞኝነህ እንደ እኔ ትንሽ ገንዘብ ከተሰጠኝ ሰጥህና፣ የሆነ ነገር ትከፍታላችሁ፣ ሁለታችሁ ተባብራችሁ አንድ ላይ እየሰራችሁ፣ እሷን የማገኘቱ ድል አለህ ብዬ ለአንተ እኮ ነው ሲል ይነግረዋል። አሀ ይህን ያሰብክልኝ በጣም አመሰግናለሁ ጓደኛዬ፣ ብሎ ቀየረው ማለት ነው። ከዚያ በኋላ እንግዲህ አደይ ጎዳና ወጣችና በጣም እያለቀሰች የምትሄድበት የላትም። በእርግጥ ወዳሁንም ባርኮርንም ለምናው ነበር፣ እባካችሁ ባርኮር፣ ዴቭ፣ እናንተም እንደዚህ ያደረጋችሁ የፍቅር ነገር አመናችሁ፣ ግን ቆይታ ያላችሁ እቺ ዱኒያ እንደሆነች ትዞራለች። ነገ ደግሞ ያጣ ያገኛል። ባለቤት የነበረ ሰራተኛ የሆነ ሰራተኛ የነበረ ባለቤት ይሆናል። ሁሉ ነገር እናያለን። ግን እኔ በውሸት ሌባ ተብዬ እዚህ ቤት መውጣቴ፣ ሀግ አድርገሻ ተብዬ መውጣቴ በጣም ያሳዝነኛል። ስለዚህ እናንተ ግን እህታችሁን አመናችሁ፣ እኔን ግን ልታምኑኝ አልቻላችሁም። እኔ ግን ከወንድሞቼ ለይቼ ማንም ቤተሰብ ዘመድ የለኝም ብዬ የምኖረው ከእናንተ ጋር ነበረ ብላ አሳ ብትላቸውም በፍጹም ሊቀበሏት አልቻሉም። ሃይማኖት ለካ እህቴ ይቅርታ አድርግልኝ፣ እያለ ባርኮርም ፍቅርን እስከ ዛሬ ዋሽቼሻለሁ ወይ ጎድቼሻለሁ? እሷ ናት እውነተኛ ብዬ ቦታ ሳልሰጥሽ ቀርቻለሁ። እንዲ አሁን እኮ አሞኛል አንገቴን አለችው። ምኝታ ቤት ሄዶ ስጠይቃት ምን ሆነ ሲላት እሷ ወዝውዛ የመታች ነዋ አደይ እኮ በጣም ጎርታኛል፣ መታኛለች እያለች እንግዲህ ውሸቷን እየዋሸ ስትነግረው ነበር። ይቅርታ አድርግልኝ እያለ እሱም ሲማጸናት ነበር። ከዛ በኋላ ጎዳና ላይ ቆጭ ብላ መሄዳው ሲጨንቃት ሊሊ ትመጣላታለች። ለምለም መጥታ ደነገጠች እና እንግዲህ በዛን ገን የራሷን ጎዳና ላይ እንዳነሳቻት ሁሉ ዛሬም አደይን ከጎዳና ለማንሳት ነው የመጣችው። በፍጹም አልሄድም። እባክሽ ቢያንስ ገንዘብ ትንሽ ገንዘብ ገንዘብ ካለ ስጭኝማ እባክሽ ብትላት አይ ነይ ኤላን እናሳምነዋለን እኔ አሳምኘው ከእኛ ጋ ትሆኛለሽ እንጂ በፍጹም እኔ አልተውሽም፣ ብላ እንግዲህ ወደ ኤላ ይዛው ስትል ኤላ ደግሞ እንዴት ይዘሽብኝ ችን ሀግ ያደረገችኝን ሀብሌን ይዘሽብኝ ትመጫለች ብሎ ሲላት የባክህ ተረጋጋ፣ እሷ በፍጹም አልነገረች አልነካችም። ሁላችሁም ይጸጽታችኋል። የሚጸጽታችሁን ነገር አትናገሩ ብትለውም በፍጹም አስወጭልኝ፣ አልፈልግም። እዚህ ቤት እንዳያት አልፈልግም። ጭራሽ ታስቀምጭ የተወሰነ ቀን ትቀመጥ፣ ከዛ ለደላላ ነግረነ ስራ እናስገባታለን እንጂ እንዴት ነው የምንጥላት እያለች ስትለውም ውጡልኝ ሲል አይዞሽ ብላ ረበናት ተቆጥቶብኛል፣ ተረብሿል ብትላትም በፍጹም አይዞሽ ብላ አባብላ አስቀመጠቻትና ከዛ በኋላ እንግዲህ ቤት ሄደው እንግዲህ ቁጭ ባሉበት ደግሞ ዴቭ ደግሞ ከዚህ በኋላ መጠጣት ያስፈልገኛል መጠጣት አለብኝ ሲላት ሊዲያ ደግሞ የለና እኔ መጠጣት አለብኝ ብለው ልብስ ቀይር ስለው አልቀይርም ዋሽታኛለች ዋዴ ከርታኛለች እያለ እንግዲህ ሂዶ ጥንብዝ ስክር ብለው አብረው እየተወዘወዙ ሲመጡ የሰከረ የልቡን ይናገራል እንግዲህ ሊዲያ ያቺ ውሸታም እህትህ ፍቅር የታለች እች ውሸታም ምንድን ያዋሸችው ሲላት ባርኮ ውሸታም ናት ዋሽታለች እያለች ስትልባክሽ ና ተኝ አላት ማለት ነው። እሱ ደግሞ ዋሸችኝ እኮ አደይ እኮ ጉርሰራችኝ ከዳችኝ እኮ ባርኮር ዝም ትላለህ እንደ ሲለው እባክህ እኔ አሁን በጣም ትጨንቅ ያለው ምን ነው እናቱ ድንገት ትደውል እና የሰማሁትን ሰምቻለሁ። እንዴት ነው አደይን ከእሱ ቤት የምታስወጣት? ከየትም ከየትም ብለህ አምጣትና አስገባት። አደይ እኮ ከእናንተ ለይቻ ላያትም ልጄ ናት ስትል እናቱ ትናገረዋለች። በጣም ይጨናነቅና እማዬ፣ እኮ እንዴት አደይ እዚያ ቤት ትወጣለች? አደይ እኮ ልጄ ናት። የትም አድርገህ አምጥተህ አስገባት አለችኝ እያለ ለዴቭ ሲነግረው፣ ዴቭም እኔም አብሬ ከአንተ ጋር ህግ ያፈላልጋሉ። በቃ አንተ ሰክረሃል ገብተህ ተኛ፣ እኔ ፈላልጋታለሁኝ ብሎ ኤላን እንዲያፋልገው ወደ ኤላ ቤት ሲሄድ መንገድ ላይ እንግዲህ ዳይመንድ እና የአደይ ጓደኛ ያገኙታል። እንግዲህ እሱ ምናልባት አደይን እየፈለገ ይሆናል እንከታተለው አለና ሲለው እኔ ልከተል ብሎ ዳይመንድ ሲከተል እሱ ባርኮር የሄደው ወደ ኤላ ቤት ነበር። ኤላ ቤት ሲገባ ደግሞ ለምለምና አዴይን አላገኛቸውም። ምክንያቱም አዴይ ባርኮር የሁለት ወር ደሞዟን የአንድ ወር ደሞዟን ከዚህ በፊት እንድሰጥ የሰጣትን ለአዴይ አልሰጠችም። አሁን ደግሞ ተጨማሪ የአንድ ወር ደሞዝ ብቻ እንዳላት ነበር ባርኮር የሚያውቀው። ይሄን የወር ደሞዝ ደግሞ አስተላልፍልሽ እና ትሰጫታለች ሲላት እሺ አስተላልፍልኝ እሰጣታለሁ ነው ያለችው። በፍጹም ግን የመጀመሪያውን ስላልሰጠቻት ከዛ ለምለምም ደሞዝሽን ተቀብለሽ ነው ወይ ወጣሽ? ብላ አስጠይቃት። አልሰጡኝም። እንዴት አልሰጥሽም? ያለፈው ወር አልሰጡኝም፣ የዚህን ወር አልሰጡኝም። የሁለት ወር እንዴት? የሁለት ወር ጥለሽ ተወጫለሽ? ትላት። አይ በመሀል ቸግሮኝ ህት መታሳለ አንዳንድ ነገሮችን ባርኮር ሸፍኖ ነበረ። ይሉኝታ ይዞኝ አልጠየኩም። ያ ስጦታ ነው፣ ይሄኛው ግን የስራ ዋጋ ነው። መጠየቅ ነበረብሽ። እና ስለዚህ ሂደን እንቀበላለን ብለው ወደ ቤት እንደሚሄዱ ለኤላ ከቤት በኋላ ወደ ደላላ እንደሚሄዱ ነግረውት ይወጣሉ። ከዛ ደግሞ እንግዲህ ፍቅር በሰከረበት ኢዳ ከጎኑ ተኝታ ለማማለል ስትሞክር፣ በፍጹም ራቅ በይልኝ ከእኔ ከፊቴ አልፈልግሽም፣ አዴን አበረሽብኛል፣ አዴን ነው የምፈልገው፣ እባክሽ ዘወር በይልኝ እያለ ቢላትም፣ እኔ የምፈልገው ደግሞ አንተን ነው እያለች እንግዲህ ያው አብረው ተኝታ ድንገት እንግዲህ የሚደርሱ ሰዎች አሉ። እነማን ናቸው? እናያለን። ከዛ ባርኮር ከነ ኤላ ቤት ሲገባ እነሱ የሉም። የት ሄዱ ሲለው፣ እዚህ ነበረች እንዳዲ። አዎ ለምለም አምጥታት እኮ እዚህ ነበረች፣ ግን እኔ ፊት ስላልሰጠኋቸው ልትቆይ አልቻለችም፣ እና ለደላላ ስራ ፈልጋ ልትገባ ሄዳለች። ውይ አንተ እኔ ቅርታ አድርግልኝ፣ አሁን ተጸጽቼ እኮ ወደ ቤት ለመልሳት ነው የመጣት። እንዴት ምን ተፈጠረ? ሲል ኤላ ሲጠይቀው እናቴ እኮ ደውላ በፍጹም አደይን ቤት ውስጥ እንድት መልሳት አደ አዴ ምንም ታጥፋ ምንም የቤተሰባችን አባል ነች ብላ እማዬ ተቆጥታ ልመልሳ ስል ነበር። አሁን ወጥተዋል። ወደ ቤት ይሄዳሉ። መጀመሪያ ስለገንዘብ ስለ ደሞዝ ሁ የወር ደሞዝ አላት ይላል ባርኮር። የአንድ ወር ደሞዝ ብቻ ይመስለዋል። ከዛ አይ በቃ ትውጣ እንዴ ቶሎ ብለው ወጥታ ኮጥለኝ ሄድክ ሲለው በቃ ሳይወጡ ቶሎ ለደረሰባቸው እያለ ባርኮር ወደ ቤት እየሄደ ያለ፣ ሊሊና ደሞ አዴ ቤት ሂደው የሁለት ወር ደሞዟን ለመጠየቅ እንግዲህ ስትሄድ አጋጣሚ ሲገቡ ከዴቭ ጋር ፍቅር አውቃ ለማስመሰል ገብ ተኝታ ያገኟትና በጣም ነው የደነገጠችው አዴ ስታይ በዚህን ጊዜ እንግዲህ ባርኮርምስ እንግዲህ አልደረሰባቸውም። እነሱም እዛ ቦታ ገብተው እንግዲህ ያን ነገርን ያዩትና በጣም የሚያሳዝን ነው። የሰው ልጅ አንዳንድ ጊዜ ሰውን ክፋትና ከስራ ለማባረር ሲባል ያልተሰራ ስራ ሰራ ብሎ ማለት በጣም ሀጢያትም ነው ግን ፍቅር ለጊዜው የተደሰተች ይመስላታል እንጂ በግዴታ የሚመጣ ወንድ ኮ ዘላቂያታ የለውም አይፈልግም ሳይፈልግ የሚሆን ነገር የለም እሷ ግን በግዴታ ዴቭን ለማገኘት ስትል ነው ግን ነገ ኤላም ታጋልጣታለች ይሄን ነገር ዳይመንድም አይቀርም ማውጣቱ እየቆየ ገንዘቡን ነገ ዛሬ ከባንክ እንድታስገቢ ነግሬሻለሁ ባንክ ገንዘቤን ካላስተላለፍሽ የማደርግ ሽን አቃለሁ ብሎ ነበር ሲወጣ የሚያስጠነቅቃት ምናልባት ወያን ገንዘብ ደሞ አሁን እንግዲህ አደይ ደሞ ዜም ብላ መታ ስትቀበላት ለዳይመንድ የሚከፈል ገንዘብ ፍቅር ስታጣ ነገሩ ሁሉ እውነታው ይጋለጣል ብዬ አስባለሁኝ። ግን አሁን ለጊዜው አደይ ትመለሳለች በፍቃዷ ወይንስ አንድ ጊዜ ያስወጥታችሁኛ ሌላ ቦታ ሄጄ መስራት አለብኝ ስትል ትቀጥል ሊሆን የሚለውን አላየንም። ቀጣይ እንግዲህ ፍቅር ትጋለጣለች ሁሉን ነገር እንዲሁም ሊዲያም ልታጋልጣት ትችላለች። ለምን ስምምነታቸውን ስላልፈጸመችላት በብዙ መንገድ አሁን አቅጣጫው ላይ ውሸት፣ የፍቅር ውሸት እየነገሰ ይመጣ በጊዜው ግን አሁን አዴ እንደሆነ ውሸታም አድርገው ሙሉ ለሙሉ ሁላቸውም ተቀብለዋታል። አዴ ግን በእናቷ እምላለሁ የምልላችኋለሁ በፍጹም ይሄን ነገር የሚወራ ነገር ፈጽሞ አላደረግኩም ስትልም ብትናገርም አዳማጭ ነበር ያጣችሁ እስከዛሬ የሚያዳምጧት ሰዎች ግን ዛሬ በገዛ ዘመዷ የተመሰከረ። አንዳንድ ጊዜ ዘመድ እውነተኛን ነገር ይናገራል ማለት አያስፈልግም ማለት ነው። እውነተኛ ዘመድ ተብሎ የመጣ የክርስትና አባት ልጅ እንግዲህ ለገንዘብ ሲል ለጊዜያዊ ለውጥ ለውጧታል። ሆኖም ግን በሰዓቱ እሷ የምትይዘውን የምትጨብጠውን ነበር አዴ ያጣችሁ። በጣም ታሳዝን ነበረ። በዚህ ነው እንግዲህ ይሄ ነገር ሁሉ ፍቅር ተደስታ ለጊዜው ደስትንህነቷን እየገለጸች አለችው፣ ተላቀቅን ከዚህ በኋላ አዴ ወታለ የቤታችን ሰላም ሰፋ እፎይ ብለን እንኖራለን፣ የሚጨቃጨቅብን የለም፣ እኔም ዴቭን በግላጭ አገኛለሁ እያለች ነበረ የምትደሰተው እና የምታወራው የነበረው። ባርኮርም አደይ ሄደችብኝ እያለ ሲያወራው ዴቭ በቃ ምናምን እያለ ነበር። እና የዛሬው በዚህ ተጠናቋ። ስትከታተሉ ስለ በከልባ አመሰግናለሁ።